ዛሬ ማለት ነው ቤተሰቦች እንደ እንደምታጠረ ገርጉኝ አውቃለሁ፣ ግን ለእውነት ዛሬ የምትጋፈጡ አሁን የምትጋፈጡ ሰዎች ምንም እንደማትሪ ደግሞ ተስፋ አደርጋለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻለ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም? እኔጋ ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ አሁን ምክንያቱም ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ ከስድብ ነጻ ዲስሪስፔክት ማንንም ሰው ማድረግ አይቻልም እዚህ ቤት ማለት ነው። እና ውድ ቤተሰቦች እንግዲህ የጠበቅነው ሌላ የሆነው ሌላ ሆኗል። ይሄ ደግሞ ለምን እንደሆነ እኔ ነግራችኋለሁ። አሁን ምንም አይቀረኝ ገና እናንተ ብቻ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ወይ ላይክ ወይ ዲስላይክ አድርጉ። ዝም ብላችሁ አትለፉ ማለት ነው። ላይክ እያረጋችሁ የምታልፉ እጃችሁን ቁርጥ ማታ ይንካው። ቪዲዮን አይታችሁ የሚገነባኝ የሚያጠነክረኝን ወይም ደግሞ የተሰማችሁን ሀሳብ በመልካም ለምትጽፉ በሙሉ ፈጣሪ አምላክ ከክፉ ሁሉ እየሰውራችሁ ይጠብቃችሁ። አላስፈላጊና መጥፎ አጸያፊ ቃላትን የምጽፉ ደግሞ ልቦና ይስጣችሁ ብላለው ማለት ነው። እንግዲህ ውድ ቤተሰቦች ከደቂቃ ከሰዓታት በፊት ሄሉ ቤት ቪዲዮ ተለቋል። ቪዲዮ ዘጭ ነው ያለው፣ ቪው ዘጭ ማለት ነው። ምክንያቱም ይህ ህዝብ ፍቅር አይወድለትም፣ ፍቅር አይወድለትም። ኦኬ። እናም ይሄ ይህ ይህ ጸብ ይቀጥላል። ሳምሪ ምን አለች በሉኝ። አንቺ ደግሞ ሟርተኛ ልትሉኝ ትችላላችሁ ዛሬ ማለት ነው። ችግር የለውም። አሁን የፈለጋችሁትን ነገር ልትሉኝ ትችላላችሁ። ይሄ እርቅ የወረደው ሄሉም ልዑልም ልዑል ከዚህ በኋላ የምነግር ነገር የኔ ፈረስ ያደርሳል እንጂ አይዋጋም። ሄሉ ከዚህ በኋላ አጥንታ በራሷ መንገድ የምትፈልገውን ነገር ማድረግ ትችላለች። ከዚህ በኋላ በህይወታቸው አትግባ። አንተ በዚህ ልክ መስዋዕት እየከፈልክ ራስ እንድትጠላ ማድረግ የለብህም። ከወዲሁ መልእክት ማስተላለፈው ለሚቀጥለው ነገር ራሷን ሄሉ በራሷ መጋፈጥ እንድትችል ነው ማድረግ ያለብህ ማለት ነው እና ይሄ ነገር እንደማይቆምና እንደሚቀጥል ከወዲሁ ነግራቸዋል። ሳምሪ ምን ሆነሽ ነው ሰላም እንዲጠላሽ ልትል ትችላላችሁ? እኔ ሰላም ጠልች አይደለም፣ ነገር ግን በንጥልጥል የቆመ ነገር ስላለ ነው። ማስተዋልና ማገናዘብ ከቻላችሁ ይሄ ነገር አሁን ላይ የቆመው አንደኛ ቤተሰብ ጋር ነው። ቤተሰብ ማክበር ግዴታ ነው። ማንኛቸውም ቢሆኑ ቤተሰብን አክብረው መስማማት ግድ ይላቸዋል። ኦኬ። አባትን ያክል ነገር እናትን ያክል ነገር አስቀምጦ መቼም እናትና አባት ፊት እንደዚህ አፈንግጦ የወጣ ነገሮችን ማድረግ አይቻልም። አንድ ይሄን የገደባቸው ፍቅር አለ። ይሄን አምናለሁ። ሁለቱም ጋር ፍቅር አለ። ልዑል ደግሞ በወንድምነት ነው። እናንተ እንደምታሽቀብጡት፣ ሌሎቻቸው እንደምታወሩት ያፈቅራታል፣ ገለመሌ እንደምትሉት አይደለም። ኦኬ በእህትነት ነው። ነገር ግን ያ በአሁንም እንዲህ በቀላሉ ልዑልን ይቅርታ የጠየቀበትም ነገሮችን ቶሎ ይስተካከላሉ ብሎ ስላመነ ነው። ለምን ተጠራጠርሽ? ሳምሪ ታዲያ እርቅ ወርዶ ይህን ሁሉ ነገር ተነጋግሮ ካላችሁኝ ልጅቷ የት ገባች? ልጅቷ የት ግባ የት ውጣ እኮ የሚታወቅ ነገር የለም ጋይስ። ይቺ ልጅ ታግታስ ቢሆን ይቺ ልጅ የሆነ ነገር በቃ እንዳትናገር ተደርጋስ ቢሆን? ለምንድን ነው እናንተ በእንጥልጥር የቀረን ነገር ልብስ ብስብስ ክድንድንድንድን አድርጋችሁ እርቅ ብቻ የፈለጋችሁት? ነገር አልገባኝም እኔ ግልጽ እንዲሆን ልጅ ስለምፈልግ ነው። ተግባባን? ስለዚህ አዲስ አበባ ሲሄዱ ልጅቷን በአካል አምጥቶ ሄዱ ፊት ኦኬ። ልክ ከልውል ጋር ይቅርታ እንደተጠያየቁት በአካል አምጥቶ ከዚህ በኋላ አይኗን እያየ ምርጫዬ ሄዱናት ከአንቺ ጋር ያለፈ ሕይወቴ ነው ብሎ እስኪናገር ድረስ እኔ መቼም አላምነው። ያ ግን ጥላቻ እንዳይመስላችሁ ይህ ጥላቻ ሳይሆን አላ ምንም መብቴ ነው። እናንተ ማንም ሰው ልክ እናንተ አሁን ሉል ላይ እንደምትናደዱት ሁሉን የሚያብ ላይ እናደድበታለሁ ተግባሩ ላይ ኦኬ። ስለዚህ አለማምን ደግሞ መብቴ ነው፣ ግዴታ የለብኝም በግድመኝ የሚለኝ ዜጋ የለም። ስለዚህ ይሄ ነገር አዲስ አበባ ይቀጥላል፣ እየመረራችሁ ምትጡት ነገር አዲስ አበባ ይቀጥላል። አንዳንድ እህቶቼ አስተዋይ በቃ ነገሮቹን ከስር ሰደድ ጀምረው ያስተዋሉ ሰዎች የጻቦት ኮሜንት አለ። ልጅቷን አምጥቶ ንጽህነቱን ያሳይ፣ እንደማይፈልጋት ይናገር። ያብ ካልሆነ ከባድ ነው እንዳትጎጅ ሄዱ። በትክክል በትክክል እኔም የምሰጋው እሱን ነው። ነገ አዲስ ነገር ቢፈጠር ነገ አዲስ ነገር በሄዱ ህይወት ላይ ቢከሰት እያንዳንዳችሁ ዛሬ ላይ ትክክል ሄጅበት ያላችሁ በሙሉ በእሷ ህይወት ላይ እንዳላችሁ ወቁ። እናትና አባትም ማክበር ትክክል ነው። ሁሉም ተረጋግተው እናት አባት ፊት ሰላም ስላወረዱ ደስ ብሎኛል። ግን የተቋጨ ነገር የለም፣ የተቋጨ ነገር የለም። ሁላችሁም እድልልል ማለት ብቻ ነው። ቆም ብላችሁ ማስተዋል አልቻላችሁም። ልዑል በቻልከው መጠን አንተ እነሱን እህትና ወንድም ሆናቸው፣ ከያብ ጋርም እንዲሁ ወንድም ሆናቸው። ተስማምታችሁ ኑሩ። ሄዱሽ አንቺ ጠንካራ ሴት ነሽ፣ አይዟችሁ። ኖ ልዑል እኮ በክፋት አይደለም፣ አስረዳችሁ እኮ ወንድም እስከሆንኩ ድረስ መጋፈጥ ያለብኝ ድረስ እጋፈጣለሁ አለ። በክፋት ሳይሆን ነገሮችን ካየው ዝም አልልም ማለት ደግሞ ትክክል ነው። ልዑልን የምትወዱ ግን ያብን አትመኑ፣ ስራው የማስመሰል ልጅቷን፣ አግቷት ቢሆንስ እኮ ነገር ውስጥ ሲስተካከል እመኑኝ፣ የሆነ ቀን ትመጣለች። ዝም ብዬ ላስወጣት አልችልም ይላል ልዑል፣ ግን ሊያየው አይፈልግም። ኧረ እባክህ እ ተባረክ ተባረክ። እጅህ ይለምልም፣ እጅሽ ይለምልም። ሴት ነሽ ይመስለኛል፣ ሌጻፍሹ እጅሽ ይለምልም። እውነት ለመናገር ማለት ነው። እጅሽ ይለምልም። ይሄን ኮሜንት የጻፍሽው ማለት ነው። ተረድተሽኛል፣ አንቺ ተረድተሽኛል። እውነተኛ ትዳር ፈላጊ ስለሆነ ነው። እውነተኛ ትዳር ፈላጊ ስለሆነ ነው። የሆነ ነገር ተለባብሶ እናንተ እንዴት ነው እውነተኛ ትዳር ፈላጊ የምትሉት? እንዴ የእነ ቶሎ ቶሎ ቤት ግድግዳው ሳንበሪ ይጠላል። የአገር ሰው ኦኬ። ምንም ልገልጽ ልጹ ልብ እንደው ምን ልሆነ ተመስገን። ያብ ጀግና ቆፍጣና ደስታ ምንም የሚያስለቅስም ሆነ የሚያስደስት ነገር የለም። ገና ነው፣ ገና ነው። ገና አሁን ልጅቷ ትመጣለች። የእሱን ደስታ ካልፈለገች ትመጣለች፣ ግን ሄሉል ልጅቷ መምጣቷ ልትቀየሪ አይገባም። እሱ አንቺ ጋር ስትሆነ ድረስ ኖ መምጣቱ አይደለም። እናንተ ያልተረዳችሁ ነገር አሁን መታ እሷ ፊት ሄጂ ከፊቴ ብሎ እስካልሸኛት ድረስ ፊቱ ስትሆን አንገቱን እንደ ሰሞኑ የሚደፋ የሚያቀረቅር ወይም ደግሞ ሄዱ ትታው ስትሄድ መልስ ጠኝ ስትለው መልስ ማይሰጥ ከሆነ ሄዱ ስትሄድ ስቶ መሄድ ሆነ ወያች ስትሄድ የሚከተል ከሆነ ይሄ ልጅ አሁንም ይወጡ አላበቃም፣ አላበቃም እያልኳቸው ነው ያለሁት። ያ ባርቱ ትቀጥላል። ያ ሄሉ በቃ እናንተን ጠባቂ እርዳት ጠበቃ መልእክተኛ፣ አብሳሪው ቅዱስ ገብርኤል። ሰው ሲታረቅ እንዴት ደስ ይላል። ሁላችንም እኮ ደስ ይለናል። ግን በተንጠለጠ እኔ የሰው መታረቅ ሳያስደስተኝ ቀርቷለም። ግን በተንጠለጠለ ሀሳብ ውስጥ ሙሉ ደስተኛ ሊሆን አልችልም። ሄሉ አሁንም ተጠንቀቂ ስለ ስልሽ ልጅቷ ትምጣ እውነቱን ትናገር። ለምን መሰለሽ አንቺ እንደዛ ጥሩ ይመስለኛል። ልዑል ጎበዝ ምርጥ ጓደኛ ነህ። እኔም እንደዚህ አይነት ጓደኛ አሉኝ። እነሱ የሰጠኝ አምላኬ ይመስገን። አሜን፣ የኔ ውድ አሜን። ከልዑል ጋር ፍቱት ነገሩን፣ እና ምርጥ ጓደኛሞች ሁኑ። ልዑል እኮ ችግር የለበትም። ልዑል ካያችሁት አሁን ራሱ በቃ ያልተዋጣለት ነገር አለ በቃ በጥላቻ አይደለም ያልተዋጣልን። ልክ እንደኔ ነው ሀሳቡ። የኔ የሉል ሀሳብ በጣም ተመሳሳይ ነው። የኔ የሉልና አንዳንድ እህቶች ሀሳባችን ተቀራራቢ ነው። ግን እናንተ የተረዳችሁት በመጥፎ ነገር ስለሆነ ከሰሞኑ አዲስ ነገር ሲመጣ ኦኬ፣ እንደገና መልሳችሁ ትንጫጫላችሁ። ዝም ብላችሁ ጠብቁ ማለት ነው። ግን እድሜ፣ ክብር፣ ጤና ለእናትና አባቶች። እናትና አባት መከታ፣ እናትና አባት ደስታ፣ እናትና አባት ሁሉ ነገር ናቸው። በቃ እነሱን አክብረው ሁሉም ተስማምተው ስለተሸኛኙ ደስ ብሎኛል። እንደገና ደግሞ በጸብ ከሆነ እዛ ሀገር ላይ ሊያሳልፉት ወይም ደግሞ ሊሰሯቸው ያሰቧቸው ቪዲዮዎች መቀጠል ስለማይችሉ አንድም ይሄ ነው፣ እርቅ ሆነው ግዴታ ቪዲዮ መስራት አለባቸው። መቼም እዛ ሀገር ድረስ ሄደው አይደለም በጸብ ከሆነ ምንም አይነት ቪዲዮ ሰርቶ ሊመጡ አይችሉም። እንደው ጠብቁ፣ ጠብቁ በቅርብ ቀን በቃ ምን ማድረግ ይቻላል? ሄሉ አንድ ነገር ንገድ ምስጋና ለሰው ልጅ ይሄን ያክል ምስጋና አስፈላጊው ዛሬ ባመሰገንሽበት ነገ መጥፎ ቃል ይወጣሻል። ና ሁልጊዜ ምስጋና ለድንገር ማርያም ለሰው ልጅ ይሄን ያክል ምስጋና፣ ኧረ አይገባም። እውነት ነው። ሄሉ አንዴና ለመጨረሻ ጊዜ አንቺም ልብሽ እርፍ እንዲል፣ እኛም ሙሉ ለሙሉ እንድናምነው ልጅቷን አምጥቶ ይናገር በትክክል በትክክል እንዴ። ያ ብኮ ዛሬም እኮ ልዑል ላይ ነው እየጠቆመ ያለው እኮ አሁን መጨረሻ ላይ ያው ግዴታ ሆኖበት፣ ምክንያቱም እሷን ማሳመን የሚችለው አንድም ግዴታ ከልዑል ጋር ፊስ ፈጥሮ ስለሆነ ከልዑል ጋር ቢኮረፉ እሷም ማሰመው ገባችሁ። ስለዚህ ለዛ ነው። እና ብቻ ግን ማለት ነው ዞሮ ዞሮ መዝጊያው ጭራር አለ። ጠብቁ ጠብቁ። እና ለማንኛውም እምነት ትክክል አይዟችሁ። ዛሬ እንግዲህ በጣም ደስ ብሎናል። ለዛሬው ለአንድ ቀን ቢሆን ደስታችሁ ሙሉ እንዲሆን ተመኝቻለሁ። ከሰሞኑም እንደሚመጣ እንጠብቃለን። ወልዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። መልካም ጊዜ። ቻውቻው